ጳጳሳት ለምን ሚስት አያገበው? ክቡር አውስቦ በኩሌ ወለምስካቦ ሙኒ አልወቱ ስበት ጋብቻ ክቡር ነው፣ ለመኝታቸውም እርኩሰት የለበትም ተብሎ ተጽፏል። ዕብራውያን 13 ላይ ጋብቻ ቅዱስ ነው። ታዲያ ለምንድነው እንዳያገቡ የተከለከለ? ስለ ሚስታቸው ስለ ልጆቻቸው እያሰቡ ቤተ ክርስቲያን እንዳይረሷት ነው። መርጌት አይደለም ጠንቋይ ነው። ሰው ይመጣል። ከተለያየ ከአረብ ሀገር ከየትም ቦታ ይመጣል። ነገር ግን ከአረብ ሀገር ምናምን የሚመጡ ሰዎች ይመጣሉ። እዚህ ቤት እንግዶች እየመጡ ያስጠነቁላሉ። ጳጳሳት የንስሓ አባታቸው ማን ነው? ግን ጳጳሳት የንስሓ አባት የሚሆኑት እርስ በርሳቸው ማለት ነው። አንዱ ሊቀ ጳጳስ ለአንዱ ሊቀ ጳጳስ የንስሓ አባት መሆን ይችላል። ቀሲስ አጥማቂው ሄኖክ በካናዳ ምን ገጠማቸው? እንደዘገበው የፊታችን አርብ፣ ቅዳሜና እሁድ በከተማ ውስጥ መንፈሳዊ ጉባኤ እንደሚካሄድ ጥሪ ተላልፏል። ይህንን ጉባኤ የጠሩት ደግሞ ቀሲስ መምህር ሄኖክ ወልደ ማርያም ናቸው። በዚያው የሚገኘው ደብረ ሲና ኪዳነ ምሕረት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቦርድ አባል የሆኑት ተስፋዬ በቀለ ግን ይህ ጉባኤ በምስራቃዊ ካናዳ ሀገረ ስብከት እውቅና የሌለው መሆኑን ለዜና ምንጩ ተናግረዋል። የተወዳችሁ ቤተሰቦቻችን በዛሬ መረጃችን በስፋት የምንመለከተው ጉዳይ ነው። መረጃውን ላይክና ሼር በማድረግ እንድትጀምሩ የጠየቅን በቀጥታ ወደ ጥርካችን እናመራል ወወልድ በመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋይስታለም ቅዱስ ሥላሴ ክብር ምስጋና የደረሰው ወላይ ተቃል ማምላክ አቁራይ ተማት አዲ ተምረት ቅዱስተ ቅዱሳን ንጽህተ ንጽዋን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማድረግና ክብራቸው ምስጋና የደረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ ቤተሰቦቻችን? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃውን ላይክና ሼር በማድረግ ጀምሩ እያልኩኝ በቀጥታ ወደ ቪዲዮ መረጃዎቻችን አምራለሁ። ጳጳሳት ለምን ሚስት አያገቡም? እንደምናውቀው ብፁዓን ጳጳሳት መነኮሳት ናቸው። ደግሞ ሚስት የላቸውም፣ አያገቡም? ለምንድን ነው ጠይቃችሁ ታውቃላችሁ? ቀሳውስት የሆኑ ለምሳሌ ቄሶች ያገባሉ፣ መነኩሴ የሆነ አያገባም። እንዲህ ደግሞ ጳጳስ ደግሞ ከምንኩስና መካከል ከመነኮሳት መካከል ስለሚወሰድ አያገባም እታውቋላችሁ ለምንድን ነው ማያገቡት? ርዕሰ ሊቃውንት አባ ገብረ ኪዳን እንዲ ይላሉ ጳጳስ ሚስት እንዳያገባ የተደረገው ትዳር እርኩስ ሆኖ ነው። እንዲ አይደለም። ክቡር አውስቦ በኩሌ ወለምስካቦ ሙኒ አልወጡ ስበት ጋብቻ ክቡር ነው፣ ለመኝታቸውም እርኩሰት የለበትም ተብሎ ተጽፏል። ዕብራውያን 13 ላይ ጋብቻ ቅዱስ ነው። ታዲያ ለምንድን ነው እንዳያገቡ የተከለከለ? ስለ ሚስታቸው ስለ ልጆቻቸው እያሰቡ ቤተክርስቲያን እንዳይረሷት ነው ልጅ ለማሳደግ የሚስታቸውን ፍቅር እያሰው ቤተክርስቲያን እንዳይረሳ ነው። ወዘስ አውሰበ ይሄ በዛ ያሰምር ለብሲቱ ያገባ ሰው ሚስቱ እንዴት ደስ ሊያሰኛት እንደሚችል ያስባል ተብሎ ተጽፏል። ወዘስ እያውሰበ ይሄልዲ በዛ ያሰምሮ ለእግዚአብሔር ያላገባ ሰው ግን እግዚአብሔር እንዴት ደስ ሊያሰኘው እንደሚችል ያስባል ይላል። ይከፈልበታል። ያገባ ሰው ይከፈልበታል፣ ግማሹን ለሚስቱ ግማሹን ለእግዚአብሔር ነው። ሚስትን ማስደሰት እግዚአብሔራዊ ትእዛዝ ቢሆንም ሙሉ አይምሮን እንዲሰጥ ነው። ታዲያ ሰው መንኩሶ ዘሩን ካረሳ መንኩሶ ጎጡን ከጠቀሰ ጠጵሶ ዘረኝነትን የሚቆጥር ከሆነ የት አለ ቢያገባ ይሻለው። ምን ያው ቤተሰብ መስርቶ አለ እናት አባቱን ያልተወሰው እናት አባቱን ያልተወሰው ዘመዶቹን ያልተወሰው የእኔ ሊሆን አይችልም ብሏል ጌታ። ይሄንን ነው መጠራት ያለው። ጳጳሳት ለምን ሚስት ቢባል ይከፈላሉ ማለት ለሚስቶቻቸው ወልጆቻቸው ማሰብ ይጀምራሉ። ያ ማለት ምንድን ነው? ለቤተ ክርስቲያን ሰጥተው ሙሉ በሙሉ በሰጣቸው ኃላፊነት በከፍታ ቦታ ላይ ሆኖ ቤተ ክርስቲያንን ማስተዳደር እየቻሉ ልጄ፣ ሚስቴ፣ ትዳሬ፣ ህይወቴ ብለው እንዳያስቡ መነኮሳት ድናግላን ይሁኑ ጳጳሳት ድናግላን ይሁኑ አንድ ጊዜ ለክርስቶስ ተሞሽረዋል ብላ ቤተ ክርስቲያን ታስተምራለች። እና ከዛ የተነሳ ጳጳሳት አያገቡም አይጋቡም። እንደዚያ ከሆነ የጳጳሳት የንስሀ አባትስ ማን ይመስሏቸዋል? እንግዲህ የዲያቆን ካህን ነው፣ የመምናንም ካህን ነው። ካህናትም እርስ በርስ ንሳ ይገባሉ፣ መነኮሳትም እንዲሁ እርስ በርስ ይገባሉ። ጳጳሳትስ እንግዲህ ከፍተኛው ማዕረግ በብስና ነው። እና ለጳጳሳትስ ማን ነው የንስሀ አባታቸው? ማን ይመስላቸዋል? መርጌታ ማዕበል ፈጠነ እንዲህ ይላሉ፣ ጳጳሳት የንስሀ አባት አይሆኑም እነሱ ማለት ነው። የንስሀ አባት የሚሆነው ካህን ነው። ምክንያቱም ይሄ ካህኑ አሁን በጋብቻ ውስጥ የሚፈጠረውን ችግር የቤቱን ጣጣ የሚያውቀው ካህን ነው። ለምንድን ነው ካህን የሚያውቀው? የራሱ ትዳር አለው፣ የራሱ ምንድነው ህይወት አለው። ይሄ ምንድነው የጋብቻ ህይወት ማለት ነው። እነሱ ግን ይህን ስለማያውቁት የንስሐ አባት አይሆኑም በዋናነት ማለት ነው። የመሆን ስልጣኑ አላቸው። ልብ በል እ ስልጣናቸውን መንሳት አይደለም የሚሆን ስልጣን አላቸው። ነገር ግን እነሱ የሁሉ አባት ናቸው፣ የምዕመናን የሁሉም አባት ናቸው። አበብዙሃን ናቸው፣ የብዙዎች አባት ናቸው። እዚያ ነው ግን ጳጳሳት የንስሐ አባት የሚሆኑት እርስ በርሳቸው ማለት ነው። አንዱ ሊቀ ጳጳስ ለአንዱ ሊቀ ጳጳስ የንስሐ አባት ሊሆን ይችላል። ጳጳሳት እርስ በርስ ንስሐ ይሰጣጣሉ፣ ወይም አንዱ ሊቀጳጳስ የአንዱ አንዱ ሊቀጳጳስ የአንዱ የንስሐ አባት መሆን ይችላሉ ማለት ነው። ካለው ተዋረድ አንጻር ነው። ደስ ያሰኛል በጣም የቤተክርስቲያናችን ስርዓትና ምስጢር በጣም በጣም የጠለቀና እጅግም የሚወደድ ነው። እውነት ለመናገር እንግዲህ ከሰሞኑ በስርዓተ ጋብቻ ብቻ በርካቶች በቤተክርስቲያን ጋብቻቸውን ይፈጽማሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋብቻ ሁለት አይነት ነው። የማህሰባን ጋብቻና ስርዓተ ተክሊል የምንለው ማለት ነው። በስርዓተ ማስባን ማለት በስርዓተ ቁርባን ጋብቻቸውን ይፈጽማሉ። በስርዓተ ተክሊል ደግሞ ድንግልናቸውን የጠበቁ ጋብቻቸውን ይፈጽማሉ። እና ከሰሞኑ በጣም በርካቶች እንዲህ እንደምናያቸው በድንግልና ጸንተው ተብለው እንግዲህ በተክሊል ሲጋቡ ያየን ነው። አብዛኛዎቹ ማለት ነው። አሁን አሁን የተሰሙ ያሉ መረጃዎች አሉ። ድንግል ሳያውኑ ድንግል ነን እያሉ በስርዓት ቤተ ክርስቲያን ጋብቻ የፈጸሙ ያሉ አካላት አሁን አሁን እየተጋለጡ ይገኛሉ። እና እሱን ተከታትለን እንመለስ። እኔና ባለቤቴ በተክሊል ተጋባን። ቆይጭ ሰማ ግን ከኔ በፊት ከሌላ ሴት ጋር እንደተኛው ሰማው፣ እንደዚህ ይቻላል ወይ ብላ አንዷ በውስጥ ነገረች። በደንብ አርጋችሁ አዳምጡኝ። ስለማታዳምጡ ነው ስህተት እየሰራችሁ ያላችሁት። መንፈሳዊ ነገር አዳምጥ፣ እስከ መጨረሻው ሼር አርግ። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 26 ላይ ያለችው አንቀል ናገር። ሳይገባው እንጀራ ይበላ ሳይገባው የጌታን ጽዋ የጠጣ የክርስቶስ ቅዱስ ሥጋና ክቡር ደግሞ እዳ አለበት ይላል፣ ቃል በቃል መጽሐፍ ቅዱስ። ስለዚህ ድንግል ሳትሆኑ በተክሊል የምትጋቡ ሰዎች መቼም ልብሳቸው ወልቆ አይፈተሽም እግዚአብሔር ግን ሁሉን የሚመረምር አምላክ ነው ብለ ጀምረ አንተ ግን ድንግል ሳትሆን ለታይታ ለማማር ሚስትን ለማስደሰት አንቺ ደግሞ ባልሽን ለማስደሰት ብለሽ ድንግል ሳትሆኑ ተክሊል የምትፈጽሙ ሰዎች የጌታ ቅዱስ ስጋና ክቡር ደግሞ እዳ አለባችሁ ይላል ማን ሐዋርያ ቅዱስ ጳውሎስ ለታይታ ተክሊል አታርግ ምንም ልዩነት የለው ቅዱስ ስጋና ክቡር ደግሞ ለመቀበል ድንግል ካልሆን ንሳ ገብተ መቆረብ ትችላል ቆርበም ሚስትን አግባት ምንም ሌላት የተለየ ነገር የለው እኮ ብራዘር፣ ዋናው አላማው ቅዱስ ስጋ ነው ተወርደው። በቃ ተክል አርገ ፎቶ ለመነሳት ምናምን መሽቀርቀር ምናምን ቢቀርብስ፣ ለምን ፈጣሪን በዚህ መልኩ ታስቀይማል? በጣም ይገርማል። እግዚአብሔርን በእግዚአብሔር ቤት በቤተ መቅደሱ በአባቶች ፊት መዋሸት ማለት ነው። እንዴት አይነት ህሊና እንዳላ እኔ ግራ ይገባኛል። የእውነት ማለት እንዴት አይነት ድፍረት ነው? እኛ ጋር ያለው ግን እንዴት እንዴት አይነት ድፍረት ነው አልገባ ስላለኝ ነው። እውነት ለመናገር በጣም ይገርመኛል። ቤተ መቅደስ ነው፣ አባቶች አሉ። ቅዱስ ቁርባን ይቀበላል ንጹህ ሆንኛለሁ ብሎ ይቀርባል። ንስሐ አባቱን ዋሽቶ እግዚአብሔርን ከርቶ ቅዱስ ቁርባንን በውሸት በሐሰት ተቀብሎ አንድ ሚስቱንና የመጣውን መመን ለማስደሰት ቢቀርስ እንደው ሰርጉስ ቢቀር ባለማ ቢጋባስ እንደው ይሻለዋል፣ እውነት ባለማ ይሻለዋል። እኔ እንጃ እንግዲህ አላቅ። አሁን አሁን ብዙዎቹ የተደመጠ ስላለ ነው። እግዚአብሔር ይጠብቀን ነው፣ በጠቃ ሁላችን ሁላችን እግዚአብሔር ይጠብቀን ነው። መዋሸትም አያስፈልግ። ድንግል ካልሆነን እኮ ቤተ ክርስቲያን መሀስባን የሚል የስራተ ጋብቻ አይነት አላት። በቅዱስ ቁርባን ትከብራለህ። ምንም የሚጎልብን ነገር የለም። ቤተ ክርስቲያን ሙሉ ናዝ ወዳ ፈቅዳ የምታጋባን ቤተ ክርስቲያን ናት። እዚ እንጃ እንዲያን ነገሮች ቢቀሩ ብዬ ነው አስበው። ልብ ይስጠን። በአጠቃላይ ሌላ ምንም የምናገረው ነገር የለም። እቺ ታችንን በድጋሚ ላስደምጣቸው። አንዲት አለች ልክ እንደኔ የተሸፍና የምትሰራ ዳርክ ነው የምትባል ና፣ በእሷ ነበረ የምጠነክረው። ማለት አንዳንዴ ቲክቶክ ላይ በጥሩ ነገሮች መጠቀም አሪፍ ነው በመጥፎ ነገሮች ከመጠቀም የሆነ የምትቀኝባቸው ሰዎች አሉ፣ አሪክ እንደ እሷ እና እሷ ናት ለእኔ ተምሳሌቴ ማለት በጣም ጥሩ ልጅ ናት እና በሃይማኖታ ያላት ጥንካሬ ያ ውስጥ አባላ በዚ ተመሳሰሉብኝ ነበር ብዙ ይላችሁ፣ በጣም ነው የምትመሳሰሉት፣ በጣም ብዙ ሰው ተመሳሰላችሁ ምናምን ይሉናል። እና አውርተሻት ታውቂያለሽ? ማንዴም በቃ መንታዬ ብዬሽ ያለው ምናምን አለችኝ እና እንመሳሰላለን አሷም ጎበዝ ልጅ ናት እና አንዳንዴ ወደ መጥፎ ነገርን ቲክቶክ ከመዋል ጥሩ ነገር መዋል ተገቢ ነው ብዬ አስባለሁ። መጥፎ ነገር አትስሩበት ማለት ጥሩ ነገሮችን አስተላልፉ። ምክንያቱም ቲክቶክ የሚቀመጥ ነገር ነው። ልጆች ሚያ ያሉ ቤተሰብ ሚያ ያሉ ብዙ ነገሮች ስለሚያዩ በደና ነገር መጠቀም ጥሩ ነው እና አረብ ሀገርም ያላችሁ ጠንክሩ፣ እግዚአብሔርን ያዙት በቃ በምንም ሁኔታ እግዚአብሔርን እመኑት። አንድ ነገር ስራም ሆነ መንገድ ላይም የሆነ ቦታ ስትሄዱ እግዚአብሔርን ማስቀደም አትርሱና ያው እግዚአብሔርን ያዙ። ላለሁ ከዳሪካ በነገራችን ላይ መጀመሪያ ላይ ሁለታችሁ የመጣችሁ ሰሞን አይን ንቆል አካባቢ ነው መሰለኝ እህት ማማቾች ነው የምትመስሉኝ። እንደውም አንድ አይነት ሰው ነበር እንጂ እና ዳሪክ አሜሪካ ነው የምትኖረው፣ አንቺ ሳውዲ ነው የምትኖረው። በኋላ ላይ ነው የእሷም ህይወት እንዳልሽው በጣም ያስተምራል። ከምን ተነስተ ዛሬ ደረጃ ላይ እንደደረሰ ሲታስብ በቃ እግዚአብሔር ይሰራል። ሳውዲ ሆንሽ፣ ኢትዮጵያ ሆንሽ፣ አሜሪካ ሆንሽ፣ የትም ሆንሽ እግዚአብሔር ይሰራል። እንደዚህ ደግሞ ጥሩ ምሳሌ ማድረግ ደስ ይላል። ዘመኑን በዋጀው ቴክኖሎጂ መጥፎ መጥፎ ነገሩን ከምንወስድ ሃይማኖት ከሃይማኖት ከምናባላ፣ ዘር ከዘር ከምናባላ፣ እንደዚህ ጥሩ ነገሩን ወስደን ደግሞ መቀየር መቻል በራሱ በጣም ትልቅ ችሎታ ነው። እግዚአብሔር ያዘጋጀልን አንዱ መንገድ ነው። አጠቃቀሙ ካወቅን አንችም ያጠቅመሽበታል። እግዚአብሔር ይመስገን። ድጋሚ በጣም አመሰግናለሁ። ነገ በጣም የተሻለ ቦታ ላይ ደርሰሽ ድጋሚ እንደምንገናኝ ደግሞ በጣም ባለሙሉ ተስፋ ነኝ። በራሴ እተማመናለሁ እና፣ ምክንያቱም መሆን የምፈልጋት ሴት አለች፣ እኔ የምፈልጋት አይነት ሴት አለች እና ያችን ሴት እስከ መሆን ድረስ የትኛውም ፈተና የትኛውም ችግር ቢሆን እጋፈጠዋለሁ። ማለት እግዚአብሔርን አምኘዋለሁ። እግዚአብሔርን ስለማምነው ያደርግልኛል አያደርግልኝም አለም፣ ስለሚያደርግልኝ አለች በውስጤ እግዚአብሔር ያሰብሻት ሴት ሆነሽ እንድታገኝ ራስሽን ይርዳሽ። በድጋሚ በጣም አመሰግናለሁ። በጣም አመሰግ ተመልካቾቻችን፣ ዛሬ ከባንቺ ጋር ያደረግነው ቆይታ እንግዲህ እጅግ በጣም ደስ ነው የሚለው በአጭር ጊዜ ቢሆን በጣም ብዙ ነገር እጅግ ደስ የሚል ባለ ታሪክ ናት። በሀረብ ሀገር በጣም ብዙ ነገሮችን አሳልፋ መጣች። በስተ መጨረሻ በጣም የምዳህን ያለም ወዳጅ እና እግዚአብሔር ፈቅዶ ደግሞ አሁን ኢንተርቪው እየሰጠች የምትገኝ እህታችን ናት። በጣም ደስ የሚያሰኝ ስለሆነ ነው። አንድ ሰው ላምጣላችሁ። እንግዲህ መሪጌታ መዝገቡ የሚባለውን አወቃችሁት? ይሄ የጻድቁ አባታችን የአቡነ ተክለ ሃይማኖትን ስዕል አድኖ ሲቀድ ታቦት እንደዚህ ሆን ሲል የነበረ መሪጌታ ነን ሲል የነበረ ግለሰብ ቤተ ክርስቲያንን ኦርቶዶክስን በተደጋጋሚነት የሚዘለፍ ሰው በቆብ የተሸፈነ ሀሰተኛ ክህደት ተጋልጧል። መሪጌታ አይደለም ጠንቋይ ነው። ጎረቤቶቹ የእሱ ጎረቤቶቿ ሚስጢሩን አጋልጠው ተናግረዋል። ንካያተ ሰው ይመጣል፣ ከተለያየ ከአረብ ሀገር ከየትም ቦታ መጥ ይመጣል። ነገር ግን ከአረብ ሀገር ምናምን የሚመጡ ሰዎች ይመጣሉ። እዚህ ቤት እንግዶች እየመጡ ያስጠነቁላሉ። ልጅቱን መርዳት እንዳለብኝ አስቤ 800 ሺህ ብር ከፍዬላት ነው ቤቷን ያስመለጥኩላት። 800 ሺህ ብር ከፍዬ ያስለቅቄላታል። ኧረ ውሸት ነው አለ እኮ ሰው አለሁንም እየኖረ ነው። አብረውን እኮ ቆባቸውን ዘቅዝቀው እንደዚህ የሚቅሙ አባቶች ነበሩ። ሰዎች መጥተው ተሰብስበው ጫት ይቅማሉ። ማንም የለም፣ አላየሁ፣ ቄሶች አላየሁ በመድኃኒዓለም

በፍቅር ህይወት ለሶስት ቀን ነው የምንተዋወቁ። እሱ ባፉ የሚጸዳዳ ባለጌ ነው። መጀመሪያ እኔና እሱ ስንገናኝ ይቺ ክፍል ነበረች። ድሮም አብረን እንኖራለን፣ አሁንም አብረን እንኖራለን። አሁንም ቢሆን ችግር የለም ልጆች አታስወርጁም፣ አይሆንም አልኳት። እሱንም ለማግኘት ልጆቿን እንዲረዳ ለማግኘት ብዙ ጊዜ በእኔ ስልክ ራሱ ትሞክርለት ነበረ ያ አሳማ ውስጥ የገባው አጋምንት። እሱ ላይ ነው በቃ ያለው ጠንቋይ ናት ብሏል። ጠንቋይ ከሆንኩ ግን እንደዚህ አይነት ቁሳቁሶችን ልሰራ አይገባም። የዘመኑ ጳውሎስ ምናምን ያሉ ኮሜንት ሲሰጡት የነበሩት ሰዎች ጀርባቸውን እንዲያዩ ትፈልጋለህ? እሱ ይምጣና በእኛ ፊት ማለት ነው። ያለው ይሄ ነው ሌባ የሆነ ሰው እናውቋለን የሚሉት ጎረቤቶቹ ናቸው ምስክርነት የሰጡት ይታያቸው እቺ ናት እቺን ቤተ ክርስቲያን የሚናገር ሰው ነው ይሄ ማለት ራሱ ጠንቋይ መርጌታ ሳይሆን ጠንቋይ የሆነ ሰው ነው ለምን እንዴት ጎረቤቶቹ ተናግረዋል አግቢቻታለው ያላት ሴት ተናግራለች አጠቃላይ አጠገቡ ጋር የነበሩ ሰዎች መስክረዋል እሱ ሀሰተኛ ከሀዲ መጥፎ ሰው ነው ምስክርነቱ በጋህድም የተገለጠ ቢሆንም በራሳቸው ሰዎችም ተገልጦ አይተነዋል። ስለዚህ አጠቃላይ መረጃውን በሌሎች ቻናሎች ገብታቸው እንድትከታተሉ እየጋበዝኩኝ፣ ቤተ ክርስቲያን ላይ አፋቸውን የሚከፍቱና የሚሳለቁ ሰዎች መጨረሻቸው ይህ እንደሆነ እንድታውቁ ነው። ወደ ቀጣይ እናምና ቀሲስ ሄኖክን እናገኛለን። እንግዲህ ቀሲስ ሄኖክ አጥማቂ ናቸው። ምታውቁ ታቋቸዋላችሁ። ካናዳ ላይ ምን ገጠማቸው? ሲለካሳ እንመለስ። በካናዳ የተጠራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚመለከት ጉባኤ ውዝግብ ፈጥሯል። ፖሊስ ኢንቮልቭ አድርጎበታል። በጉዳዩ ላይ ፖሊስ ዛሬ መግለጫ ሰጥቷል። ቀሲስ ሄኖክን ይመለከታል። እስኪ መረጃውን በአጭሩ ልንገራችሁ። በካናዳ ካምብሪጅ የተጠራው ሃይማኖታዊ ጉባኤ ውዝግብ ፈጥሯል። ከካምብሪጅ ቱደይ ዛሬ እንደዘገበው የፊታችን አርብ፣ ቅዳሜና እሁድ በከተማ ውስጥ መንፈሳዊ ጉባኤ እንደሚካሄድ ጥሪ ተላልፏል። ይህንን ጉባኤ የጠሩት ደግሞ ቀሲስ መምህር ሄኖክ ወልደ ማርያም ናቸው። በዚያው የሚገኘው ደብረ ሲና ኪዳነ ምሕረት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቦርድ አባል የሆኑት ተስፋዬ በቀለ ግን ይህ ጉባኤ በምስራቃዊ ካናዳ ሀገረ ስብከት እውቅና የሌለው መሆኑን ለዜና ምንጩ ተናግረዋል። ቀሲስ ሄኖክን በአካባቢው ስብከት የማድረግና የማጥመቅ እውቅና የሌላቸው በመሆኑ በቤተ ክርስቲያኗ ስም ከመጠቀም እንዲቆጠቡ አሳስበዋል። የዜና ምንጩ የከተማውን ፖሊስ ለጉዳዩ ማነጋገሩን ገልጸው በጉባኤው ላይ ምንም አይነት የወንጀል ምልክት የማይታይ በመሆኑ ክልከላ እንደማይጥል ማስታወቁን አስታውቋል። ቀሲስ መምህር ሄኖክ በአሜሪካና በካናዳ ከተሞች የተለያዩ ከተሞች የዘዋወሩ የማጥመቅ አገልግሎት የሰጠ ነው ሲሉ ይደመጣሉ። በቅርቡም ካንሰር አወጣኝ በሚል በማህበራዊ ሚዲያ አሰራጭጠው ነበር። ይኸው የካናዳው ሚዲያ ይሄንን ጠቅሶላቸው ስክሪንሻት አድርጎ በዌብሳይቱ ላይ አቅርቦታል ከካንሰሩ ወጣ ብለው የገለጹበትን። እርስዎ በቀሲስ ሔኖክ የማጥመቅ ድርጊት ላይ ያሉት አስተያየት ምንድን ነው? እስኪ በኮመንት ላይ እንወያይበት። እንግዲህ እናንተም ሀሳብ አስተያየቶቻችሁን በኮመንት እንድታስቀምጡ የጋበዝኩኝ፣ ወደ ቀጣይ መረጃ እናመራለን። ቀጣይ ማህበረ ቅዱሳንን ነው የምናገኘው። ማህበረ ቅዱሳን በዘገባው ይዞ የወጣው አንድ መረጃ አለ። እሱም ከጉባኤ ቤት ጋር በተገናኘ ነው። ምንድን ነው ማህበረ ቅዱሳን ያለው የሚለውን ተከታትለን እንመልሳለን። አጀት ለነጓ ቤተ ክርስቲያን ዋስትና በሚሆኑባቸው ጉዳዮች ላይ በትብብር ሊሰሩ ይገባለም ተብሏል። ዲያቆን ኤርሚያስ ደባሱ ተከታዩን ዘገባ አሰናድቶልናል። በወላዳ ይላፍ መልአከ ምህረት ጥበቡ ታዬ እንደተመሠረተ የሚነገርለት የዛራ ደብረ ምህረት ቅዱስ ሚካኤል የቅኔና የመጽሐፍ ትርጓሚ ጉባኤ ቤት ከ1500 በላይ ተማሪዎች የሚገኙ ሲሆን ጉባኤ ቤቱ አሁን ላይ ዘርፈ ብዙ ችግሮች እንደገጠሙት ተገልጿል። በአንድ የቄስ ትምህርት ቤት 1500 እንዴት ተደርጎ ይስተናገዳል? ማደሪያው እንዴት ነው? ቁራሽ ውስጥ እንዴት ነው? በጣም ከባድ ነው ያለው ችግር። እዚያ ላይ ዘርዝሬዋለሁኝ በጣም ብዙ። ቁራሽ ማግኘት ችግር ነው፣ ምኝታ ችግር ነው እዚህ አልፎ ጤናስ እንዴት ነው የሚሆነው? የሚያነቡበት፣ የሚያበስሉበት ብዙ ነገር ነው የሚጎለው። ብዙ ነገር፣ ብዙ ችግር። ይህንን ችግር እንግዲህ ያለው ሁሉም ሰው ቢያስብበት። ድሮ እንግዲህ ሁሉም ነገር ሳለ ተማሪ በራሱ ጥረት ነው የሚያድረው፣ ማደሪያም ሰርቶ ቀለበም እራስ ችሎ። አሁን ግን በዚያ መልኩም የሚቀጥል አይደለም ነው ማንኛውም ህዝበ ክርስቲያን ረብረብ ረበረብ ካላደረገ በአጭር ጊዜ ጉባኤውን ማጣት ይመጣል ማለት ነው። ጉባኤ ቤቱ አሁን ላይ ለገጠሙት ችግሮች ዘላቂ መፍትሄ የሚያመጣ ፕሮጀክት ቀርጾ ወደ ስራ ሊገባ እንደሆነም የድጋፍ ሰብሳቢ ኮሚቴ የሆኑት ዶክተር አበራ ጥበቡ ገልጸዋል። ስለዚህ ምን እናድርግ ብለን አሰብ፣ ቢያንስ ሁለት ነገሮችን እናስብ። አንደኛ የምናስበው ነገር ጉባኤውን በዘመናዊ መልክ መገንባት አለብን፣ ይሄ የግዴታ ነው። በቤተ ክርስቲያን የሚማሩ ተማሪዎች ቀለም ብቻ ሳይሆን የእጅ ሙያም ለምደው እንዲወጡ የሚያደርግ ፕሮጀክት መሰራት አለበት ብለን ነው የምናስበው። ይህንን እኛ ለእናንተ ያቀረብነው ነው። ቦታ አለ፣ ትምህርት ቤት እንዲሰራ እንፈልጋለን። ስለዚህ እነዚህ ሁሉ ተጠቃለው ቢሰሩ የቤተ ክርስቲያናችን የነገዋን ቤተ ክርስቲያን ዛሬ በፈተና ውስጥ ያለችን ቤተ ክርስቲያን በእጅጉ ማገዝ፣ ትርጉም ባለው መልኩ ማገዝ፣ መርዳት እንችላለን። እኛም በቤተ ክርስቲያናችን እንጠቀማለን። የታቀደውን ፕሮጀክት በሁሉም መንገድ እንደግፋለን፣ ያሉት የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሚካኤል የተጀመረው ስራ ከፍጻሜ ይደርስ ዘንድ ኮሚቴው ተጠናክሮ መስራት እንደሚገባውም አሳስበዋል። ለዚያ ስራ እኛም ጎን ሁነን ያው በተሻለ መጠን በምክርም በሁሉም ነገር እናግዛለን። ወደፊትም ያው ኃላፊነት አለብን። ያ እንድንወጣ የእናንተ ጽት ያስፈልጋል፣ የሁላችን ትጋት ያስፈልጋል እና በትልቁ ተዘጋጅቶ እንግዲህ የጉባኤ ቤት በጣም ትኩረት የሚያሻው ነገር ነው። ምክንያቱም መነኮሳት፣ ጳጳሳት፣ አስተዳዳሪዎች፣ የቤተ ክርስቲያን ጠባቂዎች የሚፈሩት ከጉባኤ ቤት ነው። ትኩረት የተሰጠ አይደለም። እውነት ለመናገር መመገቢያ የላቸውም፣ ማደሪያ የላቸውም፣ ቢታመሙ የሚታከሙበት የለም። የጤና እክል ይገጥማቸዋል። በጣም ከባድ ነገር ላይ ነው ያሉት። ጉባኤ ቤት መሰረት ነው ለቤተ ክርስቲያን። ትኩረት ትኩረት ትኩረት ያሸዋል። እኛም መረጃችንን ሰፋ አድርገን በማህበራዊ ሚዲያዎች እናጋራላቸዋለን። ጉባኤ ቤት ላይ ትኩረት ይደረግ። የመጨረሻችንን ሰፋ ያለውን ርዕሰ ሊቃውንት አባ ገብረ ኪዳን ያስተላለፉት መልእክት በመካተል እንጨርሳለን። አንተ የገደካችሁ እስከሚመጣ

በቀን በቀን ከ15 ደቂቃ በላይ ቲክቶክ የምታዩ ከ15 ደቂቃ በላይ እሺ፣ 10 ደቂቃ አሁን ምን አንድ መጽሐፍ ቅዱስ ክፍል ዝም ብዬን የመረጡት፣ መጽሐፈ ሲራክ ምዕራፍ 13 ዝም ብዬን የመረጡ፣ አብዛኛው አላቁ፣ ዝም ብዬን የመረጡ፣ እስኪ ምን እንደሚል ይመስላል። አስራ ሶስት ነው የመረጥኩት ዝም ብዬ ነው እንጂ መጽሐፉን አላውቀው። እሺ አምጣ። ላም ነው። እሺ፣ እግዚአብሔር። እሺ ደቂቃ ያዙ። አንብቤ እስከምጨርስ ስንት ደቂቃ እንደሚፈጅ ማለት እሺ፣ ያዙ፣ ደቂቃ ልጀምር ነው፣ ያዙ። መጽሐፈ ሲራክ ምዕራፍ 13 ቁጥር 1 አደሮ ማሪ ዳሰሰ ሰው በእሱ ይያዛል። ትዕቢተኛ ሰውንም ወዳጅ ያደረገ ሰው እንደሱ ይሆናል። የከበደ ሸክምን አንስተህ በራስህ አትሸከም። ገንዘብህንም ከሚበረታብህ ከባለጸጋ ገንዘብ ጋር አትጨምር። የሸክላ ጉልቻ ከብረት ድስት ጋር በየት አንድ ይሆናል? እርሷ መታ፣ እሷ ትጮሃለችና እሷም ትሰብራለችና። እንደዚህም ሁሉ ባለጸጋ እሱ ይበድላል፣ እሱ ይቆጣል። ድሀ ግን እሱ ይለማመጣል። የምትጠቅመው ነገር ቢኖር ወደ እሱ ብትቸገር ግን ከዚያ በኋላ አያይህም። ገንዘብ ቢኖርህ ከአንተ ጋር አንድ ይሆናል። ገንዘብህንም ይጨርስሃል ዳግመኛ ማያመሰግንህም። የሚያሳዝነው ሀዘን ቢኖር ያባብልሃል። ብዙ ተስፋ ይሰጥሃል፣ ይስቅልሃል፣ በጎ ነገርም ይናገርሃል። ምን ትወዳለህ ይላል። በመብሉም ይሸነግልሃል። አንድ ጊዜ ሁለት ጊዜ ሶስት ጊዜ ያስትሃል። ከዚህ በኋላ እንዳይሰማ ወደኋላ ይመለሳል። ቢያይህም ይስቅብሃል፣ ራሱን ይነቀንቅብሃል እንደ ሀሰትህ እንዳያታለልህ ከእንዲህ ያለ ሰው ተጠበቅ። በተግላ በደስታ መካከል ሀዘን አታግባ። ባለጸጋ ያዘዝህን ለጊዜው እሽ በለው፣ ቢጠራህም እንዲያት በለው። ፈጽሞ ይወዳሃል፣ አትራቅ፣ አትሳቅ። ነገር ግን እንዳይዘነጋ ፈጽመ አትራቀው። ከሱም ጋር ነገር አታብዛ፣ በነገሩ ብዛት ይፈትናሃልና፣ ከአንተም ጋር የሚስቅ መስሎ ይመረምርሃልና። በነገሩ ብዛት አትመነው። መታሰሩ ጥፋቱ ያና የባልንጀራውን ምክር ለሚያወጣ ሰው ይቅርታ የለውም። ከገዳይ ጋር ትሄዳለህና እወቅ፣ አጥብቀ ተጠበቅ። ከብት ሁሉ ዘመዱ ይወዳል፣ ሰው ሁሉ ባልንጀራውን ይወዳል። ፍጥረቱ ሁሉ እንደሱ ካለ ፍጥረት ጋር አንድ ይሆናል። ሰውም የሚመስለውን ይከተላል። ተኩላ ከበብ ጋር በየት ወዳጅ ይሆናል? እንደዚሁም ሁሉ አጢአተኛ ሰው ከጻድቅ ሰው ጋር በየት ወዳጅ ይሆናል? ውሾችን ከጅቦች ጋር ማን ያስማማቸዋል? ድሃውን እስከ ባለጸጋው ጋር ማን ወዳጅ ያደርገዋል? እንደዚህም ሁሉ ባለጸጋው ድሃውን ይቀማዋል። ትዕቢተኛ ሰው ራሱን የሚያዋርደውን ሰው ይጸየፈዋል። እንደዚህም ሁሉ ባለጸጋው ድሃውን ይጸየፈዋል። ባለጸጋ ቢፍገመገም ወዳጆቹ ይደግፉታል፣ ድሃ ግን ቢወድቅ ባልንጀሮቹ ይረግጡታል። ባለጸጋ ቢያድጠው ብዙ ሰዎች ያነሱታል፣ ቢናገር ያኖለታል። ድሃ ግን ቢስት ይረግሙታል፣ በልጎ ነገር ቢናገር አያዳምጡትም። ባለጸጋ ቢናገር ሁሉ ዝም ይላል ቃሉንም ያደንቁለታል፣ ነገሩንም እስከ ደመና ያደርሱለታል። ድሃ ግን ምንም በጎ ነገር ቢናገር ድሃ ምንድን ነው ይሉታል። ቢሰነካከልም ያዳፎታል። ኃጢአት ሳትሰራ ባለጸግነት ደግ ነው። ድሃ ችጋሩን ሁሉ ያክፋፈታል። ደስም ቢለው ቢያዝንም የሰው ልቡ ፊቱን ይለውጠዋል። ደስ ያለው ልቡና ምልክቱ ብሩህ ገጽ ነው። ደክመህ የጥበብን ምክር ታገኛለህ ነብይን በነብይ ስም የተቀበለ የነብይን ዋጋ ያገኛል ስለ ቃሉ ዚያር የተመሰከነ ስንት ደቂቃ ነው ሶስት ደቂቃ በቀን መጽሐፍ ቅዱስ የማታነቡ ሰዎች ለመጽሐፍ ቅዱስ ያጣችሁ ስንት ደቂቃ ነው ሶስት ደቂቃ ነው ያጣችሁ ለቲክታክ ስንት ደቂቃ የምትሰጡት አስራ አምስት ማለት ነው አስራ አምስት ያለ እድሜ ለስክሮል እንጂ ታድሩበታላችሁ እና በእርግጥ የዚህ ሀገር ሰው ሰራተኛ ነው ይሁን ግን፣ አሁን የምላችሁ ስለዚህ አንድ ምዕራፍ ለማንበብ ስንት ደቂቃ ፈጀ? ስንት ደቂቃ ነው? ስለዚህ ከዚህ በኋላ ሶስት ደቂቃ ለማን እንሰጣለን? ከዛ ጀምሮ ለወንጌል በቀን በቀን ማለት ስራ ከመውጣታችሁ በፊት ሶስት ደቂቃ ለወንጌል መስጠት አለባችሁ። ቁጭ ብላችሁ አንብባችሁ ቢያንስ ካነበባችሁት አንድ ምዕራፍ ሶስት ቃላትን በኅሊናችሁ ሸምድዳችሁ ውጡ ወደ ስራ። ከሰዓት ስልክ ደውሎ ሰው ግራ የሚያጋባ ጥያቄ ቢጠይቃችሁ የህይወት ውሳኔ ሊገጥማችሁ ግራ ስትጋቡ ለውሳኔያችሁ ጠዋት ያነበባችሁት ይጠቅማችኋል ህግ ለመንገድ የብርሃን ነው ማለት ይሄ ነው ህይወት መንገድ ስለሆነ ቀኑን ሙሉ ግራ ስንጋባ አለም ሁል ጊዜ የውሳኔ መንታ መንገድ ስታቀርብልን ነው የምትለው ለውሳኔ ስንቸገር ያነበብነው መጽሐፍ ቅዱስ ከቻለ ማለት እግዚአብሔር በውሳኔያችን ተገኘ ማለት ነው ስለዚህ እግዚአብሔር ሰዎች የእግዚአብሔር ቃል ያድናቸዋል፣ መሰናክል ያነሳላቸዋል፣ ፈውስ ይሰጣቸዋል፣ ሕይወታችሁን በብርሃን ይመራል፣ ከግራ መጋባትም ያድናቸዋል። ያን እንዲደረግለት በቃሉ እንማር እንቀደስ። በቃሉ ከፍ የሚያደርግን አምላክ ክብሩ ምስጋና ይግባል። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። ላይክና ሼር አድርጋችሁ እስከ መጨረሻ ስለት ተካተላችሁን እናመሰግናለን። ወንድማችሁ ልዑል መብራት ሆነኝ ያሮስ የእናንተም የኛም ነው። በሌሎች መረጃዎች እስክንገናኝ ተሰርባበትን ክብር ምስጋና ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ።